እንደምን ተመልካቾቻችን፣ እንደምን ሰንብታችኋል? ሳምንታዊ ወታደራዊ ዜናዎቻችንን ይዘንላችሁ አስረስ አብሪያችሁ ቆይታ አደርጋለሁ። እስከ ፍጻሜያችን አብራችን ቆዩ። የጦር ኃይሎች ምክትል ኢታማጆር ሹም ጀነራል አበባው ታደሰ በልዩ ዘመቻዎች እዝ ስልጠና እየወሰዱ ለሚገኙ የሰራዊቱ አመራሮች በወቅታዊ ሀገራዊ ጉዳይ ላይ ማብራሪያ ሰጡ። ጀነራል አበባው ታደሰ በማብራሪያቸው ሀገራችንን የሚመጥን ዘመናዊ ሰራዊት እየተገነባ እንደሚገኝ አስታውሰው በልዩ ዘመቻዎች እዝም በኢትዮጵያ ታሪክ አዲስ የሆነ የኮማንዶና የአየር ወለድ ልዩ ኃይል በብዛትና በጥራት መገንባቱን ጠቁመዋል። ምክትል ኢታማጆር ሹሙ አያይዞም ሰራዊታችን የህዝባችንን መለወጥና መበልጸግ አላማ አድርጎ ጎጥን ሳይሆን ኢትዮጵያን እያስቀድ ይፈጽም የህዝብ ልጅ መሆኑን ገልጸዋል። ዘገባው የአብዱራማን ሀሰን ነው። የልዩ ዘመቻዎች እዝ ያሰለጠናቸውን የእዙ የሪፐብሊካን ጥበቃ ኃይል አመራሮችን አስመረቀ። አመራሮቹ ከአሁን በፊትም ግዳጃቸውን በብቃት ይፈጽሙ እንደነበር የተናገሩት የልዩ ዘመቻዎች እዝ አዛዥ ሌተናል ጀኔራል ሹማ አብደታ በስልጠና ቆይታቸው ውጤታማ ስራ የሚያሰራ ተጨማሪ አቅም መፍጠራቸውን ተናግረዋል። ይህ በእንዲህ እንዳለ የልዩ ዘመቻዎች እዝ አመራሮች የእዙን ጠቅላይ መምሪያ ቢሮ የግንባታ ሂደት የአዲስ አበባ የኮሪደር ልማትን፣ የአድዋ ድል መታሰብ ሰቢያ ሙዚየምንና ብሔራዊ ቤተ መንግስትን ጎብኝተዋል። ጉብኝቱ የሀገራችንን የልማት ተገቢው ተገንዝበው የተረከቡትን አደራ በላቀ ብቃት ለመፈጸም እንዲተጉ ማነሳሳትን ያለመ መሆኑን የልዩ ዘመቻዎች እዛዛዥ ሌተናል ጄኔራል ሹማ አብደታ ተናግረዋል። ዘገባው የምህረት ስመኝና የአብድራማን ሀሰን ነው። በዳሎል ማዕከላዊ ዝስር የሚገኝ አንድ ኮር የፓናል ውይይት አካሄደ። ኮሩ እዙን ከተቀላቀለበት ጊዜ አንስቶ ከሌሎች ነባር የእዙ ኮሮች ጋር ጥሩ ትስስር ፈጥሮ አጀብ የሚያሰኙ ገድሎችን መፈጸሙን የማዕከላዊ እዛዛዥ ሌተናል ጀኔራል ዘውዱ በላይ አስታውሰው፣ ኮሩ በእሳት ተፈትኖ እንደ ወርቅ ነጥሮ የወጣ መሆኑን ተናግረዋል። ኮሩ የሚሉ በጥበብ እያለፈ ጀግንነቱን በተለያየ አውደ ውጊያዎች ያስመሰከረ መሆኑን የገለጹት የመከላከያ ጀኔራል ኢንስፔክተር ቢሮ ኃላፊ ሌተናል ጀኔራል ደሳሌኝ ተሾመ ከችግሮቹ እየተማረ ያስመዘገበው ስኬት ለሌሎች መማሪያ የሚሆን መልካም ተሞክሮ ነውም ብለዋል። የስድስተኛ አዛዛዥ ሜጀር ጀኔራል ብርሃኑ ጥላውን በበኩላቸው ኮሩ በበርካታ አውደ ውጊያዎች ላይ ተሳትፎ በከፈለው መስዋዕትነት ሀገርን ከመፍረስ መታደጉን ገልጸዋል። የኔነህ መሳፍንት እንደዘገበው። የመለስተኛ ስታፍ ኮሌጅ በአጭር ኮርስ ያሰለጠናቸውን የሜካናይዝድ ሬጅመንትና የሻምበል ባትሪ አመራሮችን ቀጣኝ መኮንኖችን አስመረቀ። ሜካናይዝድ እንደ እዝ ከተቋቋመ ጊዜ አንስቶ በየደረጃው ያሉ የሰራዊቱ አባላት በአመራርነት ክህሎትና በቴክኒክ ሙያ በማሰልጠን የሀገራችንን ጥቅምና ሉዓላዊነት በአስተማማኝ ሁኔታ እያስከበረ እንደሚገኝ የሜካናይዝድ እዝ አዛዥ ሜጀር ጀነራል ከፍ ያለው አምዴ ገልጸዋል። ዘገባውን ያደረሰን የእዙ ስነ ቦና ግንባታ ነው። ራሱን የዳርጌት አደሌ ፋኖ በሚል ሰይሞ ሲንቀሳቀስ የነበረው ጽንፈኛው የፋኖ ቡድን ላይ እርምጃ ተወሰደ። አብዮት ዋሚ ተጨማሪ አለው። ራሱን የዳርጌት አደሌ ፋኖ በሚል ሰይሞ ሲንቀሳቀስ የነበረ ጽንፈኛው የፋኖ ተወሰደ። በማዕከላዊ ኢትዮጵያ በጉራጌ ዞን አበሽጌ ወረዳ ግዳጁን በመወጣት ላይ የሚገኘው ሰራዊታችን ከሌሎች የጸጥታ አካላት ጋር በመቀናጀት ራሱን የዳርጌት አደላይ ፋኖ በሚል ሰይሞ ሲንቀሳቀስ በነበረ ጽንፈኛ ቡድን ላይ ነው እርምጃ የወሰዱት። የመከላከያ ጸረ መረጃ ጸረ ሽብር ቡድን፣ ሰብአዊ መረጃ፣ የኢትዮጵያ ፌዴራል ፖሊስ፣ የአበሽጌ ወረዳ ፖሊስና ሚሊሻ በጋራ ባካሄዱት የተቀናጀ ዘመቻ በጉራጌ ዞን አበሽጌ ወረዳ ራሱን የዳርጌት አደላይ ፋኖ በሚል ሰይሞ ሲንቀሳቀስ በነበረው የጽንፈኛ ፋኖ ቡድን ላይ በወሰዱት እርምጃም ሰብአዊና ቁሳዊ ኪሳራ ደርሰዋል። በዚህ ዘመቻ የፋኖ መሪ ነኝ የሚለውን ጥላሁን አሰግደውን ጨምሮ በርካታ የቡድኑ ታጣቂዎች ሙት፣ ምርኮኛና ቁስለኛ መሆናቸውን በአበሽጌ ወረዳ አካባቢ የጸረ ሽብር ቡድን ሻምበል አዛዥ ገልጸዋል። ከህዝብ ባገኘ ነው ጥቆማ፣ ዘራፊዎችን በሽምግልና እምቢ ካሉ በግድ ከመከላከያ ከእኛ ጋር ከፌደራል ፖሊስ ህዝባዊ ፖሊስና ከሚሊሻ ጋር ሆነን እነሱን የመደምሰስ የመያዝ የማሰር ስራ ነበር የሰራ ነው። እሱም መቶ ፐርሰንት በሚባል ደረጃ ተሳክቶ ልናል ጽንፈኛ ቡድኑ መንግስት ያቀረበውን የሰላም ጥሪ ወደ ጎን በማለት ለዘመንና በፍቅር አብሮ የኖረውን ማህበረሰብ በማጋጨት በመዝረፍ ሰውን በማገትና እስከ ሶስት ሚሊዮን ብር በመጠየቅ የተለያዩ ወንጀሎችን ሲፈጽም የቆየ መሆኑን ለማወቅ ተችሏል። አንድ ልጅ የሀብታም ልጅ ያግታሉ የገበሬን ልጅ አካባቢው በእርሻ ይታወቃል። ሀብታም ናቸው። ሶስት ሚሊዮን ይጠይቃሉ። አንተ የገዛ ልጅን በሶስት ሚሊዮን ትገዛለህ ማለት ነው። ለስድስት ሰዓት ዋንዛ አይሰቅሉኝ፣ በጣም በጣም በጣም በሚያዙ ሁኔታ ማለት ነው። ለስድስት ሰዓት ይሰቅሉኝ። እባካችሁ ልጆች አብራችሁ አድጓችሁ የልጅ ኮይ እናንተ ጓደኛ ሆኑ፣ ምን አረጋችሁ የልጅ ይዛችሁ ስትሄዱ እባካችሁ እያለ አንድ ቤት ዘመድ የምትሆንም የአክስት ምትሆንም እሷንም ገደሏል። ተማሚ የሚባለው እሱ ሚስት ያው እሷ በእኛ ቤተሰብ ነች። አቶ ነገሱ የሚባለው ተመትቷል። አንድ ድርማኝ ባለው ደግሞ ደሞ እንደ እንስሳ ያረደው ይኸውልህ። ይሄን ሁሉም አቁመቼ ነው ከወጣሁ በኋላ ነው ግማሽ ሚሊዮን ብር ከፍዬ ነው የወጣሁት ጽንፈኛ ቡድን እየተሽለከለከ ማኅበረሰቡን ሲያስቸግር መቆየቱን ያስታወሱት በኢትዮጵያ ፌዴራል ፖሊስ የአበሽጌ ወረዳ አካባቢ ሻምበላዛሽ ምክትል ኢንስፔክተር ፈይሳ ጠጌቲ የጽንፈኛውን አባላት በመደምሰሳቸው ወረዳ መመለሱና የአካባቢው ማኅበረሰብም ትልቅ እፎይታ ማግኘቱን ተናግረዋል። በጸጥታ መዋቅሩና ከመከላከያ ኃይል ጋር ባደረግ ነው ከወረዳ ጽምር ጋር ባደረግ ነው ጥምር በርካታ የጠላት ኃይል ሌላው ተደምስሷል። ሌላው ልማረክ ችሏል። ለዚህ በጣም በጣም ደስ የምል ነገር ነው። ስራችን የጋራ በአንድነት ስንሰራ የነበር ነው። እነዚህ የጸረ ሰላም ኃይሎች ፋኖ በፋኖ ተደራጅቶ የሚሰሩት ሰዎችን ማገት፣ ሰዎችን መግደል፣ ሰዎችን መዝረፍ ሌትና ቀን በቦረር አካባቢ ላይ በኩዳዳንድ በሚባልበት ደቡብ እና ኦሮሚያ አዋሳኝ ላይ እየተንቀሳቀሱ የተሸለኮለኩ ህዝብንና ማህበረሰብን ሲያስጨንቁ የነበሩ ጸረ ሰላም ኃይሎች ናቸው። አሁን ከነዚህ ከተደመሰሱና ከተማረኩ በኋላ አሁን ያለው ወረዳ ላይ አንጻራዊ ሰላም ላይ ነው ያለ። ህብረተሰቡ እፎይታ አግኝቷል። አሁን በጣም ደስ በሚል ሁኔታ ህብረተሰቡ እየደገፈን ነው። ህብረተሰቡ አሁን እረፍት አግኝቶ ወደ እርሻው የተመለሰበትና ርሻውን በሰላም የጀመረበት ሁኔታ ነው ያለው። በዚህ የተቀናጀ ዘመቻ 99 ክላሽንኮፍ ጠመንጃዎች፣ 60 ሽጉጦች፣ 54 ኋላ፣ 2160 ልዩ ልዩ ተተኳሾች ሲማረኩ በርካታ የጽንፈኛው ቡድን ታጣቂዎችም ተደምስሰው ቀሪዎቹም ተማርከዋል። በመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ስር የሚገኘው የኪነ ጥበባት ስራዎች ዳይሬክቶሬት ከእንግሊዝ ኤምባሲ ባገኘው ትብብር የሰጠውን ስልጠና አጠናቀቀ። በሀገር ውስጥና በውጭ ሀገራት ሙዚቃዎች ላይ ያተኮረው ይህ ስልጠና የመከላከያ ማርቺንግ ባንድ አቅምን ከፍ የሚያደርግ መሆኑ ተጠቁሟል። በከተመሰረተ ጠረውና አንጋፋው የመከላከያ ኪነጥበባት ዳይሬክቶሬት የማርቺንግ ባንድ ቡድን ዘ ፕሪንስ ኦፍ ዌልስ ከተሰኘው የእንግሊዙ የሙዚቃ ማርቺንግ ባንድ የስልጠና ቡድን ጋር በመሆን ነው የሀገር ውስጥና የውጭ ሀገራት ጡመ ዜማ ያላቸውን ሙዚቃዎች በአጭር ጊዜ ውስጥ በመሰልጠን የመጫወት ችሎታውን ያስመሰከረው። የእንግሊዙ የማርቺንግ ባንድ የሙዚቃ ቡድን ከመከላከያ የማርቺንግ ባንድ የሙዚቃ ቡድኑ ጋር የመስራት እድሉ እየሰፋ የመጣና የሁለቱን ሀገራት ወዳጅነት ይበልጥ ያጠናከረ ስለመሆኑም ተጠቁሟል። የመከላከያ ሰራዊት ስነ ልቦና ግንባታ ዋና ዳይሬክቶሬት ዳይሬክተር ሜጀር ጀነራል እንዳልካቸው ወልደ ኪዳን በታላቋ ብሪት መካከል ያለው ወዳጅነት ረጅም ታሪክ ያለው በመሆኑ የእንግሊዝ ወታደራዊ የሙዚቃ ማርቺንግ ባንድ ለመከላከያ የሙዚቃ ስራዎች ዳይሬክቶሬት ማርቺንግ ባንድ በሰጠው ስልጠና የሙዚቃ ማርቺንግ ባንዱን ፕሮፌሽናል እንዲሆን አድርጎታል ብለዋል። ሜጀር ጀነራል እንዳልካቸው ወልደ ኪዳን አክለውም የእንግሊዝ ኤምባሲ ባደረገው ድጋፍ በለንደን ጉብኝት በማድረግ የሙዚቃ ስራዎችንና ታሪካዊ ቦታዎችን መጎብኘታቸውን አውስተው ለነበረው የዘወትር ትብብር ስልጠና ዘ ፕሪንስ ኦፍ ዌልስ ማርቺንግ ባንድ የሙዚቃ ስራዎች ዳይሬክተር ለሆኑት ለኮሎኔል ወይን ሆፕላ ላሳዩት ሰፊ የእውቀት ሽግግርና ላበረከቱት ነዋል ሪት ኦፍ ኮሎኔል ዋይኒ ኦፕላ ሙዚቃ ከሚያቀራርቡ ነገሮች አንዱ ነው ያሉት፣ በስልጠናው ማጠናቀቂያ ላይ በክብር እንግድነት የተገኙት በኢትዮጵያ የእንግሊዝ አምባሳደር ሉክ ባሎክ በኢትዮጵያ የመከላከያ ሰራዊትና በእንግሊዝ የመከላከያ ሰራዊት መካከል ትብብር መሰረት ድንቅ ኮንሰርቶችን በመስማቴ ደስተኛ ነኝ ሲሉ ተናግረዋል። አምባሳደሩ የናው በሁለቱ የማርቺንግ ባንድ ቡድኖች መካከል የእርስ በእርስ የመግባባት ድልድዮችን የፈጠረና ለግንኙነታችንም በጣም አስፈላጊ ምሰሶ ነው ካሉ በኋላ ለኢትዮጵያ መከላከያ ሰራዊት የማርቺንግ ባንድና ስልጠናውን በማዘጋጀት ለተሳተፉት ሁሉ አመስግነው ወደፊትም ጥልቅ ትብብር እንደሚኖረን ተስፋ አደርጋለሁ ብለዋል። በስልጠና ማጠናቀቂያ መርሃ ግብሩ ላይም ጀኔራል መኮንኖች፣ የብሪቴን አታሼዎች፣ ዲፕሎማቶችና ጥሪ የተደረገላቸው እንግዶች የተገኙ ሲሆን ለእንግሊዙ ዘ ፕሪንስ ኦፍ ወልስ የስልጠና ቡድንና ለመከላከያ የማርቺንግ ባንድ ቡድን አሰልጣኞች ስጦታና የሰርተፍክ ስርዓትም ተከናውኗል። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት የሰራዊታችንን ክፍሎች በማስተባበር ለፍቅር በአንድነት የአካል ጉዳተኞች ማህበር ከ250ሺ ብር በላይ የሚገመት የአይነትና የገንዘብ ድጋፍ አደረገ። ማርታ ግርማ ተጨማሪ ዘገባ አላት። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት የሰራዊታችንን ክፍሎች በማስተባበር ያደረገው ድጋፍ የተለያዩ የቢሮ ፈርኒቸሮች፣ የውሃ ማጣሪያ፣ ጽዳት መጠበቂያ ቁሳቁስ፣ አልባሳትና ገንዘብ ሲሆን የመከላከያ ባህር ኃይል ጠቅላይ መምሪያ የመከላከያ ግንባታ ግብዓት ማምረቻ ድርጅት የመከላከያ ሰው ሀብት ዋና መምሪያና የመከ ኢንፎርሜሽን ሲስተም በጋራ በመሆን ድጋፉን ያደረጉ ክፍሎች ናቸው። የመከላከያ ሴቶችና ማህበራዊ ጉዳይ ዳይሬክቶሬት ዳይሬክተር ብርጋዴር ጄኔራል ሁላገርሽ ድረስ ሰራዊታችን ከዋናው ተልዕኮ ጎን ለጎን ለሀገር ባለውለታ የህብረተሰብ ክፍሎች በተለያዩ ጊዜያት ድጋፍ ሲያደርግ መቆየቱን ገልጸዋል። ለሀገር ለከፈላችሁት ዋጋ የተደረገው ድጋፍ ቢያንስ እንጂ አይበዛም ያሉት ብርጋዴር ጄኔራል ሁላ ሀገርሽ ድረስ ሰራዊታችን ለህዝብ የቆመ ሰራዊት እንደመሆኑ የሁልጊዜ አብሮነቱን እያረጋገጠላችሁ ይቆያል ብለዋል። ለሀገር የከፈላችሁት መስዋዕትነት ለኢትዮጵያ ህዝብ አቅምና ጉልበቱ ሆኖ ነው እያስቀጠላችሁ ያላችሁና ክብር ይገባቸዋል። በጣም አሁንም በተቋሙ ስም እናንተ ለሀገር የከፈላችሁት መስዋዕትነት ለሀገር አካላችሁ የጎደለ ኢትዮጵያ እንደ ኢትዮጵያ እንዳትፈርስ ያስቀጠላችሁ ስለሆነ ትልቅ ዋጋ አላችሁ። ሰራዊታችንም አሁንም ለእናንተ ለመርዳት ለማገዝ ወደ ኋላ አይደለም። ድጋፉን ያደረጉት የሰራዊታችን ክፍሎች ተወካዮች በበኩላቸው ለሀገር ባለውለታዎች ባደረጉት ድጋፍ ደስተኞች መሆናቸውን ገልጸው በቀጣይም ይህን ትብብራቸውን አጠናክረው እንደሚቀጥሉ አረጋግጠዋል። የፍቅር በአንድነት የአካል ጉዳተኞች ማህበር ፕሬዝዳንት አምሳለቃ ማሩ አሰፋ የማህበሩ አባላት አብዛኛው መከላከያ ሰራዊት ያገለገሉና የአካል መስዋዕትነት የከፈሉ መሆናቸውን ገልጸው የመከላከያ ሰራዊት ለማህበሩ ያለውን አብሮነትና ድጋፍ ማሳየቱ ትልቅ ክብርና የሚያኮራ ተግባር መሆኑን ገልጸዋል። የጦላይ ከፍተኛ ባለሌላ ማረክተኛ ማሰልጠኛ ማዕከል፣ የሁርሶ ኮንቲጀንት ማሰልጠኛ ማዕከልና የብርሸለቆ መሰረታዊ ውትድርና ማሰልጠኛ ትምህርት ቤት ለምልምል ወታደሮች የስልጠና ማስጀመሪያ መርሃ ግብር አካሄዱ። ውትድርና ሀገር ወዳድ ዜጋ በፍላጎቱና በራሱ ተነሳሽነት አገልግሎት የሚሰጥበት የሚያኮራ ሙያ በመሆኑ ሀገርና ሕዝብን በታማኝነት ማገልገል የሚያስከብር ተግባር ማሰልጠኛዎቹ ተጠቁሟል። ምልምል ወታደሮቹም ስልጠናቸውን በተገቢው በማጠናቀቅ የሚጣልባቸውን ሀገራዊ ኃላፊነት በብቃት ለመወጣት ከወዲሁ ራሳቸውን ማዘጋጀት እንደሚኖርባቸው በስልጠና ማስጀመሪያ መርሃ ግብሮቹ ላይ ተገልጿል። ሰልጣኞቹ በበኩላቸው ሀገራቸውን በውትድርና ሙያ ማገልገል የዘውትር ሕልማቸው መሆኑን ገልጸው ወታደራዊ ስልጠናቸውን በብቃትና በቁርጠኝነት ለማጠናቀቅ ዝግጁ መሆና ናቸው። በደቡብ እዝ ስር የሚገኝ አንድ ኮር በአስተማማኝ ወታደራዊ የዝግጁነት ቁመና ላይ እንደሚገኝ አስታወቀ። ኮሩ በአሸባሪዎችና በጽንፈኛ ኃይሎች ላይ ጠንካራ እርምጃ በመውሰድ በርካታ ውጤቶችን ማስመጣት የተልእኮ ስኬትን በአስተማማኝ የዝግጁነት ደረጃ ላይ እንደሚገኝ አዛዡ ገልጸዋል። የኮሩን የሰራዊት አባላት በሁለንተናዊ መልኩ ለማብቃት የሚደረጉ እንቅስቃሴዎችም ተጠናክረው እንደሚቀጥሉም አዛዡ አረጋግጠዋል። በሌላ ዜና የደቡብ እዝ ሙዚቃና ቲያትር ቡድን በሰራዊቱ የስነ ልቦና ግንባታ ስራ ውስጥ የራሱ ጉል አስተዋጽኦ እያበረከተ መሆኑ ተገልጿል። ቡድኑ በበርካታ የብሔር ብሔረሰብ ሙዚቃዎቹ ኢትዮጵያዊ የአሸናፊነት እሴቶችን በመገንባት የሰራዊቱን የድል ጉዞ ለማሳለጥ በትኩረት እየሰራ መሆኑንም አስታውቋል። የኪነት ቡድኑ አባላት በሰጡ የሰጡት አስተያየትም የኪነ ጥበብን ጉልበት በመጠቀም ለሀገራቸው ሲያበረከቱ በመሆኑ ኩራት እንደሚሰማቸው ተናግረዋል። ዘገባው የአብርሃም ዘውዱ ነው። የመከላከያ ፍትህ ዋና ዳይሬክቶሬት ከፌዴራል የፍትህና የህግ ኢንስቲትዩት ጋር በመተባበር ለተቋሙ የፍትህ አካላት ስልጠና ሰጠ። ስልጠናው በወንጀል ህግ፣ በወንጀል ስነ ስርአት ህግ፣ በሽግግር ፍትህና በፍትሐ ብሔር ህግ ስነ ስርአት ላይ ያተኮረ መሆኑ ተጠቁሟል። ሰራዊታችን ለሀገር ሰላምና ለሉዓላዊነት ከፍተኛ አስተዋጽኦ በማበርከት ሀገርን ከነሙሉ ክብሯ እያስቀጠለ ስለመገኘቱ የፌዴራል የፍትህና የህግ ኢንስቲትዩት ዋና ዳይሬክተር አምባሳደር ደግፌ ቡላ ገልጸዋል። ለሀገራችንም ትልቅ ስራ እየሰራችሁ ስለሆነ በዚሁ ቀጥሎ በሀገራችንም ሰላም፣ መረጋጋት እንዲሰፍን የሁላችንም ፍላጎት ነው። በአሁኑ ጊዜ ትልቅ ኃላፊነት ወስዶ እየሰራ ያለው መከላከያ ነው። የመከላከያ ፍትህ ዋና ዳይሬክቶሬት ዘመናዊ የአሰራር ስርዓትን በመዘርጋት ቀልጣፋና ተአማኒነት ያለው አገልግሎት ለመስጠት የሚያከናውናቸውን ተግባራት የበለጠ ማጠናከርና ሰልጣኞቹን ባገኙት እውቀት በቅንነትና በታታሪነት ማገልገል እንደሚጠበቅባቸው አምባሳደር ደግፌ ቡላ አሳስበዋል። ዘገባው የቃለ እግዚአብሔር ፍቃዱ ነው። ምዕራብ እዝ ደረጃ አራት ጥገና ክፍል የሰራዊቱን ግዳጅና ተልእኮ ለማሳካት የሚጠበቅበትን ሙያዊ ኃላፊነት እየተወጣ እንደሚገኝ አስታወቀ። የእዙ ጥገና ክፍል የሰራዊቱን ተልእኮ የመፈጸም ብቃት ስኬታማ ለማድረግ የድጋፍ ሰጭነቱን ሚና በሚገባ በመወጣት ላይ እንደሚገኝ ኃላፊው ኮሎኔል ዳምጤ አያልሰው ተናግረዋል። ኮሎኔል ዳምጠው አያል ሰው አክለውም ጥገና ክፍሉ በቀላልና ከባድ ተሽከርካሪ በቡድንና ነፍስ ወከፍ መሳሪያዎች እንዲሁም በማሽንና ጄኔሬተር ጥገና ስልጠና በመስጠት የአባላቱን አቅም በማሳደግ ላይ እንደሚገኝም ገልጸዋል። ዘገባው የሰሜን ምዕራብ እዝ ሚዲያና ሕዝብ ግንኙነት ነው። የት በዓለም አቀፍ የሰብአዊ መብት ህጎች ላይ ያተኮረ ስልጠና ለሬጅመንት አመራሮቹ ሰጠ። ስልጠናው የልዩ ዘመቻዎች እዝ ከዓለም አቀፍ ቀይ መስቀል ኮሚቴና ከመከላከያ ፍትህ ዋና ዳይሬክቶሬት ጋር በመተባበር የተሰጠ ሲሆን በጦርነት ህግና በግዳጅ አፈጻጸም ደንብ ላይ ትኩረቱን አድርጓል። ዘገባው የምህረት ስመኝ ነው። በሁርሶ ኮንቲንጀንት ማሰልጠኛ ማዕከል የተገነባው ዘመናዊ የመሰብሰቢያና የስልጠና መስጫ አዳራሽ ተጠናቀቀ። አዳራሹ ከሀገር ውስጥም ሆነ ከውጭ ሀገራት የሰላም ማስከበር ተልእኮ አፈጻጸምን በተመለከተ ስልጠና ለሚወስዱ አካላት ጭምር የሚያገለግል ዘመናዊ ህንጻ መሆኑ ተገልጿል። ዘገባ ያረጋል ነው። በዩናሚስ ተልእኮ ደቡብ ሱዳን የሚገኘው የሀያኛ ሞተራይ ሰላም አስከባሪ ሻለቃ በተሟላ የዝግጁነት ደረጃ ላይ እንደሚገኝ ተገለጸ። የሞተራይ ሻለቃው የዝግጁነት ደረጃ ተልእኮውን በላቀ ብቃት መፈጸም የሚያስችለው መሆኑም የሰላም ማስከበር ኢንስፔክሽን ቡድን መሪ ካሌብ ማቹሩሬ አረጋግጠዋል። ኢትዮጵያ በዓለም አቀፍ ደረጃ ያላትን መልካም ስምና ክብር አስጠብቆ ከማቆየቱን ባሻገር ከዘርፉ የሚገኘውን ጥቅም በዘላቂነት ማስጠበቅ የሚያስችሉ ዘርፈ ብዙ ስራዎች ትኩረት ሰጥተው እየተንቀሳቀሱ እንደሚገኙ የሀያኛ ሞተራዊ ሰላም አስከባሪ ሻለቃ አዛዥ ኮሎኔል ሰጥዬ አራጌ ገልጸዋል። ተያያዘ ዘገባ የሀያኛ ሞተራዊ ሰላም አስከባሪ ሻለቃ በሰላማዊ ና ሳይንሳዊ የግጭት አፈታት ዘዴዎች የተግባር ስልጠና ልምምድ አደረገ። በልምምዱ ወቅት የተገኙት በዩናሚስ ደቡብ ሱዳን የሴክተር ኢስት አዛዥ ብርጋደር ጀኔራል ራዛቅ አህመድ ተግባራዊ ልምምዱ ለውጤታማ ግዳጅ አፈጻጸም የራሱ ሚና እንደሚኖረው ጠቁመዋል። ዘገባውን ያደረሰን ከስፍራው አነዋር ሁሴን ነው።